በሶስት በዓታ ለማርያም በሶስት ቀን መቤታችን ቅድስት ድንግል ማርያም ናት። እናቷ ሃና አባቷም ኢያቄም ማርያምን ወልደው ሶስት አመት ሲሞላት ወደ ቤተ መቅደስ የገባችበት ቀን ነው። ማርያምም የእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሃና ። ልጅ የሌላት ስለሆነች ቤተ እግዚአብሔር ተለይታ ትኖራለች። ከቅዱስ እያቄም ከባሏ ጋርም እጅግ አዘኑ። እግዚአብሔርም አዘናቸውን ሰማ። ቅድስት ሃናም እንዲህ ብላ ለእግዚአብሔር ተሳለች፣ ልጅ የሰጠኸኝ እንደሆነ ለእግዚአብሔር አገልጋይ አደርጋለሁ አለች። እመቤታችን ቅድስ ድንግል ማርያምንም ወለደቻት። ሦስት ዓመት በቤቷ ውስጥ አሳደገቻት። ወደ ቤተ መቅደስም ወሰዷትና ሊቀ ካህናቱ ዘካርያስ ነበር። እንካ ተቀበለን ቢሉት እኔ ምናደርጋለሁ ብሎ መረዋት ደወለ ሕዝብን ተሰብሰቡ ብሎ አናና ኢያቂም ይህችን ልጅ ለቤተ መቅደስ መባ ሰጥተዋል። ምን ትሁን ምንስ ትብላ ብለው ሲጨነቁ ሳሉ መልአኩ ቅዱስ ፋኑኤል ሰማያዊ መና በመሶበ ወርቅ፣ ሰማያዊ ወይን በወርቅ ይዞ ጽዋውን ከእጁ ይዞ ወደ እርሷ ከሰማይ ወረደ ከምድር ከፍ ብሎ ረቦ ቆመ። ዘካርያስም ሁል ጊዜ ይወርድለት ነበርና ዛሬስ ከሕዝቦች መሃል ክብሬን ገለጸብኝ ብሎ ታጥቆ ቢቆም ራቀበት። ሕዝቡም በየተራ ቢቀርቡ ራቀባቸው። ሐናና ኢያቄምም ቢቀርቡ አሁንም ራቀባቸው። ሁሉም አፍረው ተመለሱና ምናልባት እግዚአብሔር የሚያደርገው አይታወቅምና ለዚህች ብላቴና እንደሆነ ብለው አናን እስኪ ከሕዝቡ ራቅ አድርጊያት አሏት። ከሕዝቡ ራቅ አድርጋት ስትመለስም፣ ፋኑኤል ወርዶ ግራ ክንፉን አንጥፎ ቀኝ ክንፉን ጋርዶ መግቧት አድርጓል። የምግቧ ነገር ከተያዘልንስ ብለው ከቤተ መቅደስ አስገብተዋት ተመልሰዋል። ወደ ቤትህ እገባለው በመከራዬ ጊዜ በአፌ የተናገርኩትን በከንፈሮች የሚያልኩትን ስዕለትን ላንተ ሰጣለሁ እንዳለ መዝሙረኛው ዳዊት መዝሙር 65 ከቁጥር 13። የእመቤታችን የቅድስት ድንግል ማርያም ረዴቷ በረከቷ አማላጅነቷ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ሕፃናቴ ሳሌም ነው። በዚች ቀን ህፃናተ ሳሌም ናቸው። ታሪካቸውም እንዲህ ነው። ጌታችን ኢየሱስ ክርስቶስ ከሰማዬ ሰማያት ወርዶ ከድንግል ማርያም በተወለደ ጊዜ ሰይጣን ዲያብሎስ ለተንኮል አያርፍምና ሄሮድስን ሂዶ የእኔን ጌትነት ያንተን መንግስት የሚቀማ ተወልዶልና እንግደለው፣ አለው። ሄሮድስም እንዴት አድርጌ አገኘዋለሁ? አለው። ዲያብሎስም ከአንድ ዓመት እስከ ሁለት ዓመት ድረስ ያሉትን ወንዶች አስፈጅ፣ አለው። ደግሞም ሰይጣን ለወዳጁ ቅርብ ነውና፣ ልብሳቸውን ጉርሳቸውን እኔ እችላለው ብለ ሰብስበ ፍጃቸው ከእነርሱ አንዱ ይሆናል፣ አለው። ሄሮድስም ከገሊላ እስከ ቤተልሔም አዋጅ ነገረ። አዋጁም እንዲህ የሚል ነበር። ወንድ ልጅ ያለው ልጁን በማር በወተት አሳድጌ መንግስቴን አወርሰዋለሁ ለእናቱ ለአባቱም የአመት ልብሱን ቀለቡን እሰጣለሁ ብሎ አወጀ። የወለደ ልጁን ያልወለደ እየተዋሰ ለእርሱ ሰጠው። ሄሮድስም በአንድ ግንብ አጥር ሰብስቦ ፈጅቷቸዋል። ከዚህም በኋላ ሄሮድስ ሰብአ ሰገል እንደ ተዘባበቱበት ባየ ጊዜ እጅግ ተቆጣና ጭፍራዎቹን ልኮ ከሰብአ ሰገል እንደ ተረዳው ዘመን ልክ ሁለት ዓመት የሆናቸውን ከዚያም የሚያንሱትን በቤተልሔምና በአውራጃዎቿ ሁሉ የነበሩትን ሕፃናት አስገደለ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 16። ብዛታቸውም ዐሥራ አራት ሺህ እልፍ አራት ሺህ ነው። ጌታችን አማኑኤልን ግን አላገኘውም ነበር። እመቤታችን ቅድስት ድንግል ማርያም ወደ ግብጽ ይዛው ተሰዳ ነበርና። እነርሱም ከሄዱ በኋላ እንሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ታይቶ፣ ሄሮድስን ሕፃኑን ሊገለው ይሻዋልና፣ ተነሳ ሕፃኑንና እናቱንም ይዘ ወደ ምድረ ግብፅ ሽሽ እስከምነግርህ ድረስ በዚያ ኑር ብሎታል። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ አገር ሄዷል። የእመቤታችን የቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤቱ በረከቱ ከሁላችን ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ጥቅምት ሦስት እዚች ቀን ለአባቶች ሊቃነ ጳጳሳት ሃምሳ አንደኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባ ስሙን አረፈ። ይህም አባት ከእስክንድሪያ ከታላላቆች ተወላጅ የሆነ ወላጆቹም ሃይማኖታቸው የቀና እንዲሁም የጸና ነው። እርሱም ከታናሽነቱ የሃይማኖት ወተትን ጠጥቶ በዚያ ስፍራ አድጓል። ስለዚህም የቤተ ክርስቲያንን ትምህርት ተማረ። የምንኩስናንም ልብስ ሲለብስ በልቡ አስቦ ወደ አስቂጥስ ገዳም በመሄድ ከእርሱ አስቀድሞ ሊቀ ጳጳሳት በሆነ በአባ ያይቆብ ገዳም እዚያች መነኮሰ። በየጊዜው በሚጨምር ተጋሎም ስጋውን እያደከመ አብዝቶ በመጋደል በእርሱ ዘንድ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ ይህን አባ ስምዖንን ስለ በጎ ተጋሎውና ስለ አገልግሎቱ ከአባ ያይቆብ ዘንድ ወስዶታል እያገለገለውም እርሱ ጋር ኖሯል። አባ ማርቆስም ባረፈ ጊዜ አባ ያይቆብ ተሾመ። ያን ጊዜም እያገለገለው ከአባ ያይቆብ ጋር ኖረ። ከዚህ በኋላም አባ ያይቆብ ባረፈ ጊዜ ብዙዎች ካህናትና ኤጲስቆጶሳት የሀገር ታላላቆች ሁሉም ይህን አባት አባ ስምዖንን መረጡት። ትሩፋቱንና የአማረ ሥራውን በእነዚህ በሁለቱ ሊቃነ ጳጳሳት ዘንድ በነበረበት ጊዜ ስለተመለከቱ አምላካዊ ፍቅር አነሳስቷቸዋልና በወንጌላዊ ማርቆስ መንበር ላይ ይዘው ሊቀ ጵጵስና ሾሙት። ከዚህ በኋላም በሹመቱ ጸንቶ መልካምን ጉዞ ተጉዞ እግዚአብሔርንም አገለገለው። የሃይማኖትንም ሕግ በማስጠበቅ የክርስቶስን መንጋዎች ጠበቀ። በሹመቱ ወራትም ቤተ ክርስቲያን በጸጥታና በሰላም ኖረች። ከዚህ በኋላም እግሮቹን በጽኑ ደዌ ታመመ። ፈጣሪ እግዚአብሔርንም ከዚህ ደዌ ያሳርፈው ዘንድ ለመነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ልመናውን ተቀብሎ በሰላም በፍቅር እንዲሁም በአንድነት አሳረፈው። የሹመቱም ወራት አምስት ወር ከአስራ አምስት ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በሁለተኛም በዚህች ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዳግመኛም የኒሃዋ የወገኑ እንዲሁም የነገዱ የመቃርስና የታኦፊላ የአውመራና የአርሜንያ ሊቀ ጳጳሳት ጎርጎሪዮስን መታሰቢያ ነው። ዳግመኛም ለታላቁ ቴዎዶስዮስ ልጅ የሆነ ንጉሥ አርቃዲዮስም የወለዳት የቅድስት ታወድራ መታሰቢያዋ ነው። የሁላቸውም በረከታቸው ከእኛ ጋር ትኑር። የእመቤታችን የቅድስት ድንግል ማርያም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 ከሴቶች ሁሉ ተለይተሽ አንቺ ተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ